የፋኖ ኃይሎች በሰሜን ወሎ ደጋማው ቀጠና ከወቄታ እስከ ፍላቄት ባለው ቀጠና በአይነቱ ልዩ የተባለለት ወታደራዊ ድል ተጎናዝፈዋል። የአድማ ብተና አዛዡ ኮሚሽነርና ሶስት የሻለቃ አመራሮች በፋኖ ኃይሎች በውጊያ ህይወታቸውን ሲያጡ በርካታ የአገዛዙ ጦር የህይወትና የአካል ጉዳት አስተናግዷል። በጎንደር ሰሜናዊ አቅጣጫ በዳባት ደባርቅና አዳር ቀይ ግንባር በሶስት አቅጣጫ ሌሊቱን ጀምሮ አፍላውጊያ ተቀስቅሷል። ዝርዝር የግንባር መረጃዎቹ ቀጥታ ከግንባር ይቀርባሉ። ከሶስት በላይ የኤርትራ ተፋላሚ ኃይሎችን በይፋ የሚደግፈው የብልጽግናው አገዛዝ የአስመራውን መንግስት በኢትዮጵያ የውስጥ ግጭት ውስጥ እጁን አስገብቷል ሲል ከሷል። የኢሳያስ ዶክትሪን የሚል ትረክት ወደ አደባባዩም ይዞ መጥተዋል። ዓለም አቀፍ ዲፕሎማቶች በተገኙበት በአዲስ አበባው መድረክ ላይ ውጭ ጉዳይ ሚኒስተሩ ፖለቲካና ዓለም አቀፍ ግንኙነት አዋቂነታቸውን የሚፈትኑ ነጥቦችን ሲጥሉ ታይተዋል። በዜና ትንታኔያችን በሰፊው ተመልክተነዋል። ለቀጠናው ከባድ መዘዝ ያመጣል የተባለ ወታደራዊ ማሰልጠኛ የጦር ሰፈር በኢትዮጵያ ግዛት እየተቋቋመ ስለመሆኑ መረጃዎች ወጥተዋል። ይህ ወታደራዊ ማሰልጠኛ የጦር ሰፈር በተባበሩት አረብ ኢሚሬቶች እንደሚቋቋም ነው የተመላከተው። ጉዳዩ ከሱዳን የውክልና ጦርነት ጋር እንደሚያያዝም ተጠቁሟል። ይህም ሌላኛው መረጃችን ነው። ትግራይ በጦር አበጋዞች እጅ መውደቋን ተከትሎ ነዋሪዎችን ለከፋ የጤና ተጋላጭነት አደጋ፣ የጦር አበጋዞችን ደግሞ ወደ ዶላር ሚሊዮነርነት የሚወስድ ዘረፋ ዓለም አቀፋዊ ትስስር ፈጥረዋል። በትግራይ የተስፋፋውን ሕገወጥ የወርቅና ማዕድናት ዘረፋ የሚያጋልጥ ጥናታዊ ሪፖርት ይፋ ሆኗል። ሪፖርቱን አዛኝና አቋጣሪ ካጣው የትግራይ አርሶ አደር በደል አኳያ ቃኝተነዋል። ሰዓቱን ጠብቆ ይቀርባል። ሰላም ጤና ስጠለን ወዲ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታ የግብዣችን ነው። የፋኑ ኃይሎች በሰሜን ወሎ ደጋማው ቀጠና ከውቄታ እስከ ፍላቂት ባለው ቀጠና በአይነቱ ልዩ የተባለለት ወታደራዊ ድል ተጎናስፈዋል። በጎንደር ሰሜናዊ አቅጣጫ በዳባት ደባርቅና ድርቃይ ግንባር በሶስት አቅጣጫ አፍላ ውጊያ ተቀስቅሷል። አፋብሃ ምኒልክዝ የደጋው መብረክ ኮር አንሻ ክፍለ ጦር በሰሜን ወሎ ደጋማው ቀጠና ከፍተኛ ድል እያስመዘገብኩ ነው ብለዋል። በመቄት ወረዳ ከፍተኛ ወታደራዊ ድል ቀንቶኛል ያለው እዙ ከወቄታ እስከ ፍላቂት ባለው ቀጠና በአይነቱ ልዩ የተባለለት ወታደራዊ ድል ተጎናስፈዋል። ከወቄታ እስከ ፍላቂት ባለው ቀጠና በተካሄደ ውጊያ በርካታ የአገዛዙ ጥምር ጦር አባላት የህይወትና የአካል ጉዳት ማድረስ መቻሉን አስታውቋል። ትላንት ህዳር አምስት ቀን ከማለዳው አራት ሰዓት ጀምሮ እስከ ምሽት አንድ ሰዓት በዘለቀው እልህ አስጨራሽ አውደ ውጊያ ከወቄታ እስከ ፍላቂት ቀጠናውን በመዝጋት ቀለበት ውስጥ በማስገባት የአገዛዙን ጦር መምታት እንደቻሉ የገለጹት የፋኖ ኃይሎች ቁጥሩን በውል ያልገለጹት ሆኖ በርከት ያሉ የአገዛዙን ወታደሮች መደምሰስ መቻሉን በአውደ ውጊያ ውሎ መረጃው ገልጿል። አዛዡ ሞትና ቁስለኛውን በስምንት ፓትሮል ሲያጓጉዙ ውሏል ያለው የግንባር መረጃው ሶስት ፓትሮል ሞት አምስት ፓትሮሎች ቁስለኛን ጭነው ወደ ጋሸና ሆስፒታል መሸሸታቸውን ገልጸዋል። አብዛኛው የመቄት ወረዳ በፋኖ ኃይሎች ቁጥጥር ስር የዋለ መሆኑን የገለጸው የአፋ ብሃ መኔሊከስ የደጋው መብረኮር የውጊያ መሪነቱን አስቀጥሏል ሲል ገልጾታል። ከፍላቄት ወደ ጋሸና ባለው መስመር በዋለው ውጊያ ከተደመሰሱ የአገዛዙ ጥምር ጦር አመራሮች ውስጥ የቀጠናው አድማ ብተና መከተል አዛዥ አንድ ኮሚሽን እና ሶስት የሻለቃ አዛዦች እንዲሁም አስራ ስምንት የሚደርሱ የአድማ ብተና አባላት መሞታቸውንና በአካባቢው መቀበራቸው ታውቋል። ይህ አህዛዊ መረጃ በአንደኛው ቀጠና ብቻ የዋለውን አውደ ውጊያ የሚያመላክት እንጂ ጥቅል መረጃ እንዳልሆነም በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለም በጎንደር ሰሜናዊ አቅጣጫ በሶስት ግንባር ከባድ ውጊያ መቀስቀሱ ተሰምቷል። በሌሊት በጀመረው ውጊያ በሶስት ግንባር የተከፈተ ሲሆን አንደኛው መነሻ ዳባት ሆኖ አጅር የጃኑራና እንቃሽን ሙሉ በሙሉ ከፋኖ እጅ ለማውጣት ኢላማ ያደረገ ሲሆን፣ ሁለተኛው ግንባር ደግሞ መነሻውን ደባርቅ አድርጎ ቦዛ ጥራይና ቀጠናዎችን የሚያካልል እንደሆነ በግንባር መረጃው ላይ ተመላክቷል። ሶስተኛው አውደ ውጊያ በአድር ቀይ ግንባር ዛሪማ ቀጠናን ከፋኖ ኃይሎች ነጻ ለማድረግ ያለመ እንደሆነ ታውቋል። ውጊያው በሌሊት የጀመረ መሆኑን የገለጹት የአካባቢው ምንጮች አፍላ ውጊያ ላይ በመሆኑ የውጊያውን ውጤት ማወቅ እንዳልተቻለ ሆኖ ሆኖም ውጊያው በከባድ መሳሪያ የታጀበ እንደሆነ ገልጸዋል። አርማስ ተመልካቾቻችን የዜና ፍላውጊያ መረጃ በምሽቱ ዜና ወጃችን ይዘን እንደምንመለስ እያሳወቀን በመቀጠል በወሎ ጎጃም፣ ሸዋና ጎንደር የአውደ ውጊያ መረጃዎች ቀጥታ ከግንባር ወደሚቀርብበት ዘገባ እናመራለን። ሰላም ጤና ይስጥልን። እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። በወሎ ቤት አማራ ለፋኖ ተስፋ የፈነጠቁ ለአገዛዙ ጭንቀት የፈጠሩ ድሎች ተበራተው ቀጥለዋል። በጎንደር የአንድነት ዜማን ከሚዘመርበት ከሰሞኑ ድል ጀምሮ አገዛዙ አከርካሪው በመሰበር ላይ ይገኛል። በሸዋ የአገዛዙ የአየር ወለድ ኮማንዶዎች ያልተቋቋሙት የፋኖ መብረቃዊ ጥቃት ተጠናክሮ ቀጥሏል። በጎጃምም ለረጅም ጊዜ የቆየው ትንቅንቅ ዛሬም በተለያዩ ቦታዎች ላይ ተጠናክሮ ቀጥሏል። በወሎ ቤተ አማራ ትናንት ምሽቱን ጀምሮ ዛሬም በቀጠለው የሰሜን ወሎ ደጋማ ወረዳዎች ትንቅንቅ ገራሚ ድሎች ተመዝግበውበታል። ከፍተኛ የጦር አመራሮችም መደምሰሳቸው ታውቋል። የአፋባሃ ምኒልክ የደጋው መብረኮር አንሻ ሰይድ ክፍለ ጦር በመቄት ወረዳ የአገዛዙን ሰራዊት መደምሰሳቸውን ቀጥለዋል። ትናንት ቀን ከአራት ሰዓት ጀምሮ እስከ ምሽቱ ሶስት ሰዓት በዘለቀው ልብ አስጨራሽ አውደውጊያ ጋ የአንሻ ሰይድ ክፍለ ጦር ከወቄት እስከ ፍላቄት ከተማ በተደረጉት ከባድ ፍልሚያ አገዛዙ በርካታ ሙትና ቁስለኛውን ይዞ ወደ ጋሸና ፈርጥቷል። የደጋው መብረኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ መኩሪያው አጋዥ እንደገለጸልን ያገዛዙ ሰራዊት በሶስት ፓትሮል አስክሬኑን የጫነ ሲሆን ያልተነሱ ከአምስት በላይ አስክሬኑን ማህበረሰቡ በዛሬው ዕለት አንስቶ ስራ ተቀብራቸውን መፈጸሙን ተናግሯል። አርበኛው አክሎም በአውደ ውጊያው ከ20 በላይ የነፍሰኮፍ መሳሪያ፣ በርካታ ተተኳሽ ማግኘታቸውን ገልጾልናል። በተጨማሪም አብርሃምና ጌታቸው የተባሉ የጥምር ጦሩ ምክትል ወታደራዊ አዛዥና የአድማ ብተና ከፍተኛ አመራር በዛሬው ዕለት መደምሰሳቸውንም ጨምሮ ገልጾልናል። በዚሁ ቀጠና በሁለት ዓመታት ውስጥ ከሶስት ወር በላይ አገዛዙ አስተዳድሯት ወደማያውቀው የዳውንቱ ኩርባ ከተማ ዛሬም ፋኖን ለማስለቀቅ ሙከራ ያደረገ ሲሆን ጨጎማ ከተባለ ቦታ ላይ በጧቱ በደጋው መብረኮር ፋኖዎች ተመቶ መመለሱን ታውቋል። ትናንት የላስታሳ ምኖኮር አንድ የሻለቃ መሪ መማረኩን መዘገባችንም ይታወሳል በጎንደር ቀጠና ተጠናክሮ በቀጠለው የአገዛዙን የመደምሰት ስራ ጎን በጎን በአካባቢው በአገዛዙ ቀጥተኛ ተልዕኮ ተሰጥተውም በራሳቸው የፋኖን ስም ለማስጠፋት በእገታና ዘረፋ በተሰማሩ ጉጅሌዎች ላይ እርምጃ በመወሰድ ላይ ነው የጎንደር የፋኖ ልዩነት መኖር በአካባቢው ስርዓተ አልበኝነት የነገሰባቸው ዘራፊ ታጣቂዎች መስፋፋት በር ከፍቶ የነበረ ሲሆን ከሰሞኑ በነፈሰው የአንድነት ንፋስ በጋራ በመሆን መስዋዕትነት ማስከፈል እስከሚያደርስ ዘራፊዎች የማጽዳት ስራ የተሰራ ሲሆን ችግሩ ቀድሞ የተስፋፋ በመሆኑ አሁንም የግለሰብ ንብረት የሚያወድሙ የሚዘርፉና የሚያግቱ ወንበዴዎች ያሉ ሲሆን ሁለቱም ህዝቦች በጋራ የማጽዳት ስራውን እንደሚቀጥሉ ከፋኖ አመራሮች ያገኘነው መረጃ ያመላክታል። ይህ በእንዲህ እንዳለ ከሰሞኑ በደፈጣና መደበኛ ወደ ውጊያ ከፍተኛ ቁጥር ያለው ሰራዊቱን ያጣው አገዛዙ የአንድነቱን ውይይት ለማደናቀፍ በማሰብ ወደ መግደያ ወረዳ ድረስ በማስገባት ትንኮሳ የፈጸመ ቢሆንም በአሁኑ ሰዓት የተለመደውን ሰፊ ቀጠና ለፋኑ ኃይሎች በማስረከብ ወደ ድል ከተሞችና ወደ ወረዳ ከተሞች በመሰተር ላይ ይገኛል። ትናንት ምሽትና ዛሬ ጧት ላይም የአፋሃድ ጎንደር ጠቅላይ ግዛት 26ተኛ ኮር የኮሩ ተወርዋሪ ክፍለ ጦር አንበሳው ጋይንት ክፍለ ጦር እና ተራራው ራስ ጉና ክፍለ ጦር በሰሩት የጋራ ኦፕሬሽን ከ15 በላይ የአገዛዙ ጥምር ጦር አባላት መደምሰሳቸውም ታውቋል። ተለቅነቆ ዛሬም በተለያዩ ቦታዎች ላይ እንደቀጠለ ነው። ወደ ሸዋ ቀጠና ስናመራ በሸዋ ከፍተኛ ቁጥር ያለው የአየር ወለድ ኮማንዶች አሰማረው አገዛዙ ኮማንዶዎችን አስጨርሶ ጥምር ጦር በማለት ያደራጀው የሰፈር ሚኒሻና አድማ ብተና ከነ ካቢኔው በመመታትም ብሎም እጅ በመስጠት ላይ ይገኛል። በዛሬ ዕለት ብቻ በሚዳ ሬማ አካባቢ ያገዛዙ ጥምር ጦር በመውጣት ሶስት የሚኒሻ አባላት ለጽዮን ኮር አጼ ዳዊት ክፍለጦር እጅ መስጠታቸው ታውቋል። በትናንትናው ዕለት ደግሞ ከዋና የሻለቃ መሪ ጀምሮ እስከ ጋንታ መሪ ድረስ አመራር የሆኑ አምስት የሚኒሻና አድማ ብተን አመራሮች በዚሁ ክፍለ ጦር መማረካቸው ይታወቃል። የሸዋ ጠቅላይ ግዛትዝ በቀጠናው ያላሳለሰ አውደ ውጊያዎችንም እያደረገ ሲሆን ከአውደ ውጊያዎች ጎን በጎንም የተጠኑ ልዩ ኦፕሬሽን በመስራት የአገዛዙን ጦር አመራርም እያሳጡት ይገኛሉ። በጎጃም ቀጠናም ከቋሪት እስከ ደጀን ሰፊ ቀጠናን ያካለለ አውደ ውጊያ እየተደረገ ሲሆን የብልጽግና ተወካይ የሆኑ ካቢኔዎችን ጨምሮ በርካታ የጦር መኮንኖች እስከ መደምሰስ የደረሱ አውደ ውጊያዎች ተካሂደዋል። ትናንትና ዛሬም ከመርጦ ለማርያም እስከ ሞጣ ቀጠና ከባድ አውደ ውጊያዎች እየተካሄዱ ሲሆን አገዛዙ ከፍተኛ ቁጥር ያለው ሙትና ቁስለኛውንም ወደ ሆስፒታሎች እያመላለሰ ነው። የአፋ ባሀ ምዕራብ አማራ ቴዎድሮስዝ 201ኛ ኮር መብረቁ ክፍለ ጦር ከ20 በላይ የነፍስ ወከፍ መሳሪያ ማግኘታቸውን ገልጸዋል። በዚሁ ቀጠና አገዛዙ ብሎም የአገዛዙ ተላላኪ የክልሉ ሚኒሻና የአድማ ብተና አባላት ከፍተኛ ኪሳራ እያስተናገዱ መሆናቸውን መዘገባችን ይታወሳል። ለጥንቅሩ ተስፋዬ ልሳኑ ነኝ ከትግሉ ሜዳ። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። ከሶስት በላይ የኤርትራ ተፋላሚ ኃይሎችን በይፋ የሚደግፈው የብልጽግናው አገዛዝ የአስመራውን መንግስት በኢትዮጵያ የውስጥ ግጭት ውስጥ እጁን አስገብቷል ሲል ከሰሰ። የኢሳያስ ዶክትሪን የሚል ትርክት ወደ አደባባዩም ይዞ መጥተዋል። ሆርነ ሪቪው ቲንክታንክና አዲስ አበባ ዩኒቨርሲቲ ባዘጋጁት መድረክ ላይ የተገኙት የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ ነው ሲሉ ተደምጠዋል። ሚኒስተሩ ለግጭቶች ዋነኛም ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የአስመራው መንግስት በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ ገብነት አለው ነው። ታጣቂዎችንም ይረዳል ሲሉ ተሰምተዋል። ጌዲዮን ይህንን ሲሉ የብልጽግናው አገዛዝ በአፋር በኩል ከሶስት በላይ የአስመራው መንግስት በትጥቅ ትግል እንፋለማለን ያሉ ኃይሎችን ነጻ መሬት ሰጥቶ በትጥቅ በሎጂስቲክ በመረጃ በፖለቲካና በዲፕሎማሲ ስራ እየደገፈ እንደሆነ አለም አቀፍ ማህበረሰብ ይታዘበናል በሚል እንኳን አልተጨነቁም። ጉዳዩ የኢትዮጵያም ሆነ የኤርትራ ህዝብ በገሀድ የሚያውቀው ቢሆንም ጌዲዮን ሁለቱን ገዢዎች ወታደራዊ ፍጥጫ የኢሳያስ ዶክትሪን ውጤት አድርገው ለማቅረብ ጥረዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራስን መገልገያ አድርጎ የማቅረብ ዝንባሌ አለው ያሉት ጌዲዮን የብልጽግናው ወታደራዊና ሲቪል አመራሮች የኤርትራን ነጻ ሀገራዊ ህልውና በሚንድ መልኩ በተከታታይ የተናገሯቸው ንግግሮች ይህን መድረክ ባዘጋጀው ሆርን ሪቪው ቲንክታንክ ድረገጽ ላይ ኢትዮጵያ ለኤርትራ የሰጠችውን ሀገራዊ እውቅና ትንፈግ የሚል ፕሮፓጋንዳ መሰራቱ ሊያስከትል ሊከተለው የሚችለውን የዲፕሎማሲ ቀውስና የኤርትራን ራስን የማትረፍ እርምጃዎች ልብ ያሉት አይመስልም። የአስመራውን አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ብርቱ ፍላጎት አለው በማለት ለመውቀስ የሞከሩት ጌዲዮን አለቃቸው በአፍሪካ ቀንድ የተባበሩት አረብ ምሬቶች ወኪል መሆናቸውን የዘነጉት መስለዋል። የሆነው ሆኖ የብልጽግና ድንበር ተሻጋሪ ጦርነት የማዋለድ ሂደትና የጦርነት ፖሊሲ ትርክት ለመቀየር የኢሳያስ ዶክትሪን ሲሉ የተደመጡት ሚኒስትሩ ዶክትሪን የሚለውን አገላለጽ ኤርትራን በኢትዮጵያ ላይ ተቀ ቀጥል አድርጎ ለመጠቀም ከሚፈልጉ አካላት እየመነጨ ነው ሲሉ ተርጉመውታል። ቀጠላ አድርገውም ይህንን ተናግረዋል። አት ዘ ሞመንት ኤርትራይን ትሩፕስ አር ኢን ኮንትሮል ኦፍ ሰቨራል ሎካል አድሚኒስትሬሽን ዩኒትስ በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን በመቆጣጠር የኢትዮጵያን ሉዓላዊ ግዛት ጥሰዋል ብለዋል። ይህን ንግግራቸውን ሲቀጥሉም የኤርትራ መንግሥት በብልጽግና ላይ መሳሪያ ላነሱ ኃይሎች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው። ይህ እውነት ኢትዮጵያ ከኤርትራ ጋር የጸብ ፍላጎት ቢኖራት ሕጋዊ የሆነውን ራስን የመከላከል መብቷን እንድትጠቀም ያስችላታል ሲሉ ፓርቲያቸው ለተዘጋጀበት ጦርነት ምክንያት ሲሰጡ ታይተዋል። ኢ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህንን የጦርነት ምክንያት ማብራሪያ የሰጡት አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት መድረክ ላይ ነው። መድረኩ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የብልጽግናውን ፖሊሲና ምልከታ የተንጸባረቀበት ሆኖም ታይተዋል። የመድረኩ ተሳታፊ ከነበሩ አምባሳደሮች ውስጥ በሁለቱ ኃይሎች መካከል ያለውን ወታደራዊ ፍንጥጫ ለማርገብ የዓለም አቀፍ ማህበረሰብ ሚና ምን ሊሆን ይገባል ሲሉ የጠየቁት በኢትዮጵያ የፈረንሳይ አምባሳደር አሌክስ እስላሚክ ጠይቀዋል። ጌዲዮን ለፈረንሳዊ አምባሳደር ጥያቄ እንዲህ ሲሉ ምላሽ መስጠት ይጀምራሉ። ኢንተርናሽናል ኮሚኒቲ ፓርቲኩላር ካንትሪስ ላይክ ፍራንስ ካንዱ ኢን ዲስ ኮንቴክስት ከዓለም አቀፍ ማህበረሰብ በተለይ እንደ ፈረንሳይ ያሉ ሀገራት ሁለት ነገር ማድረግ ይችላሉ። ቀዳሚው ጉዳይ የኤርትራን መንግስት አልቃ ገብነት ማውገዝና ማስቆም፣ ሁለተኛው ደግሞ ለንግግርና ለድርድር በር ማስከፈት ሲሉ ምላሽ ሰጥተዋል። ጌዲዮን ይህንን ቢሎም ፓርቲያቸው የወቅቱ የአፍሪካ ቀንድ ቀውስ ዋና ተዋናይ እንደሆነ የሚያምኑ ብዙዎች ናቸው። መረጃዎች እንደሚያሳዩትም ብርጌድ ናሀመዱን ሳይጨምር የብልጽግናው አገዛዝ የኤርትራ አፋሮችን መካከል ያደረጉ ሶስት ድርጅቶችን እንደሚረዳ ነው። አንደኛው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሲሆን ሌላኛው ደግሞ ኤርትራ አፋር ብሔራዊ ጉባኤ የሚባለው ስብስብ መሆኑ ይታወቃል። ሶስተኛው ኃይል በኤርትራ ግዛት ውስጥ በእቡ እየተደራጀ እንደሆነ መረጃዎች ያሳያሉ። ብርጌድ ነሐመዱን ጨምሮ ከአራት በላይ የትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን በመደገፍ ላይ የሚገኘው የብልጽግናው አገዛዝ የኤርትራ አፋርን ማዕከሉ ያደረገ የጸረ ሻቢያ ትግል ላይ በልዩ ትኩረት በመስራት ላይ ባለበት በዚህ ወቅት ኤርትራን በጣልቃ ገብነት መክሰሱ ለጉዳዩ ተከታታዮች ያገዛዙን የዲፕሎማ ዲፕሎማሲ ድህነት ያሳየ ሆኗል። የውጭ ጉዳይ ሚኒስተሩ በአሰብ ጉዳይ የተያዘውን አቋም ግልጽ ያደረጉት ጠቅላይ ሚኒስተሩን ጨምሮ አጠቃላይ ወታደራዊ አዛዦችና ፖለቲካዊ አመራሮች በተከታታይ ጊዜያት ሲያስተጋቡት እንደቆዩት አሰብን በውድም በግድም እናስመልሳለን በሚል አውድ ነው። አሰብ ቀዳሚ የወደብ ፍላጎታቸው እንደሆነ በገለጹበት ማብራሪያ ላይ ይህ የንግግር ይዘት በከፊልም ቢሆን ተንጸባርቋል። ጌዲዮን የኢኮኖሚ ውህደት የሁለቱ ሀገራት የመተማመኛ መንገድ መሆኑን የገለጹ ቢሆንም የጦርነት ፖሊሲና ቀጠናዊ የኢኮኖሚ ውህደት እንዴት አብረው ሊሄዱ እንደሚችሉ ለእርሳቸውና ፓርቲያቸው እንጂ ለሌላው ግልጽ የሆን አይመስልም። ለቀጠናው ከባድ መዘዝ ያመጣል የተባለ ወታደራዊ ማሰልጠኛ የጦር ሰፈር በኢትዮጵያ ግዛት እየተቋቋመ ስለመሆኑ መረጃዎች ወጥተዋል። ይህ ወታደራዊ ማሰልጠኛ የጦር ሰፈር በተባበሩት አረብ ኤምሬቶች እንደሚቋቋም ነው የተመላከተው። ጉዳዩ ከሱዳን የውክልና ጦርነት ጋር እንደሚያያዝም ተጠቁመዋል። ይህ ወታደራዊ ማሰልጠኛው በቤኒሻንጉል ጉምዝ ክልል እንደሚገነባ የዘገበው ኢትዮ ፎከስ ኒውስ ነው። በዘገባው ላይ እንደተመለከተውም የመከላከያ መረጃ መመሪያ ኃላፊ የሆኑት ጄኔራል ጌታቸው ጉዲና በሚስጥር እየመሩት እንደሚገኙ ነው። የተባበሩት አረብ ኢምሬቶች የውጭ ሀገራት ወታደሮች ማሰልጠኛ የጦር ሰፈር በኢትዮጵያ እንዲገነባ የፈቀዱት አብይ አህመድ በቀጠናው የጦርነት አጋርነት ወኪላቸውን የማስቀጠል ጽኑ ፍላጎት እንዳላቸው አመላካች ነው ተብለዋል። በአረብ ኤሚሬትስ ድጋፍ የጦርነት ፖሊሲውን ያስቀጠለው የብልጽግና አገዛዝ አሁን ደግሞ ለሱዳን የውክልና ጦርነት የቅጥረኛ ወታደሮች ማሰልጠኛ ሊሆን ይችላል የተባለ የጦር ሰፈር በኢትዮጵያ እንዲገነባ መፍቀዱ ኢትዮጵያን በቀጠናው የውክልና ጦርነት ማዕከል እያደረጋት እንደሚገኝ አመላካች ነዋል። በሱዳን በቀጠለው የውክልና ጦርነትና በኢትዮጵያ በአማራ ሕዝብ ላይ የቀጠለው የብልጽግና ጦርነት እንዲሁም በአጠቃላይ በአፍሪካ ቀንድ እጇ እየረዘመ የመጣው የተባበሩት አረብ ኤምሬትስ አደገኛውን ወታደራዊ ማሰልጠኛ በኢትዮጵያ ጠረፋማ ቦታ ለማቋቋም መምረጧ ለሰላም ፈላጊዎች የቀውሱን ቀጣይነት የሚያመላክት መርዶ ሆኗል። በምዕራብ ኢትዮጵያ በቤኒሻንጉል ጉምስ ክልል በዳቡስ ወንዝ አቅራቢያ እየተቋቋመ ያለው ይህ የተባበሩት አረብ ኤምሬቶች ወታደራዊ ማሰልጠኛ ካምፕ የብልጽግናው የመከላከያ ሰራዊት የወታደራዊ መረጃና ደህንነት ሹም ጄኔራል ጌታቸው ጉዲና በሚስጥር እንደሚመሩት ቢታወቅም ከቦታ መረጣና ጥናት ጀምሮ የኢምሬቶች ባለሙያዎች እጃቸው እንዳለበት በመረጃው ላይ ተመላክተዋል። በቤኒሻንጉል ጉምስ ክልል በሚቋቋመው ወታደራዊ ማሰልጠኛ ስፍራ የመከላከያ ሰራዊት የምህንድስና ባለሙያዎች የጫካ ምንጣሩና ቁፋሮ ስራዎችን በሚያከናውኑበት ወቅት የተባበሩት አረብ ኢሚሬቶች ወታደራዊ መኮንኖችን በሄሊኮፕተር ወደ ስፍራው አቅንተው ጉብኝት ማድረጋቸውን ታውቋል። ወታደራዊ ማሰልጠኛው ስራ በሚጀምርበት ወቅት እስከ አስር ሺ የሚደርሱ ወታደሮችን ማሰልጠን ያስችላል ተብሏል። ወታደራዊ ማሰልጠኛው የሚቋቋምበት አላማ የውጭ ሀገር ወታደሮችን ለማሰልጠን ሲሆን ይህም ኢትዮጵያ ለቀጠናው የውክልና ጦርነት ማስፈጸሚያ ተጨባጭ ወታደራዊ ማዕከል ያድርጋታል። በወታደራዊ ማሰልጠኛው ጦር ሰፈር በተባበሩት አረብ ኤምሬቶች ድጋፍ የሚደረግለት ጀኔራል ሀምዳን ዳጋኖ ፈጥኖ ደራሽ ቅጥረኛ ወታደሮች ሊሰለጥኑበት እንደሚችል ወታደራዊ መላምቶች ተቀምጠዋል። በሱዳን የእርስ በርስ ጦርነት የሚሳተፉ ቀጥረኛ ወታደሮችም ስልጠና ይሰጣቸዋል ተብሎ እንደሚታሰብ በመረጃው ላይ ተጠቅሷል። ከዚሁ ጋር ተያይዞ በሶማሌላንዱ የበርበራና በኬንያው ሞምባስ ወደቦች በኩል በመቋቋም ላይ ለሚገኘው ወታደራዊ ማሰልጠኛው ግብዓት የሚሆኑ ወታደራዊ ተሽከርካሪዎችና የጦር መሳሪያዎች ወደ ኢትዮጵያ መግባታቸውን ዞብል ፖስት ዘግቧል። የተባበሩት አረብ ኤምሬቶች ፕሬዚዳንት ሼክ መሐመድ ቢን ዛይድ በፈረንጆቹ ነሐሴ 2023 በኢትዮጵያ ይፋይ የፖለቲካ ጉብኝት ማድረጋቸውን ተከትሎ ከተፈራርሟቸው በርካታ ስምምነቶች መካከል በወታደራዊ ጉዳዮች ዙሪያ የሚደረግ ትብብር አንዱ ነው። በአሁኑ ሰዓት በቤንሻንጉል ጉምዝ እየተገነባ ያለው የውጭ ሀገራት ወታደሮች ማሰልጠኛ ወታደራዊ ሰፈር የስምምነቱ አንዱ አካል ሊሆን እንደሚችል ተገምተዋል። ለተባበሩት አረብ ኤምሬትስ የውጭ ፖሊሲ ቀጥተኛ አስፈጻሚ የሆነው የአብይ አገዛዝ እንዲህ ያሉ የፋሽስትነት ገጽታዎችን በማሳየት ላይ ይገኛል። በትግራይ የተስፋፋውን የወርቅ ቅርመት የሚያጋልጥ ጥናታዊ ሪፖርት ይፋ ሆነ። ሪፖርቱን ይፋ ያደረገው ዘግሎብ ኤንድ ሜል የተባለ የካናዳ የመረጃ ምንጭ ነው። የምርመራ ጋዜጠኝነት ቢሮ ቲቢአይጂ ሪፖርቱን በተነተነው መሰረት የትግራይ ክልል የወርቅ ሀብት የአካባቢው የጦርነትና የፖለቲካ ኃይል አሰላለፎችን እየቀረጹ ካሉ ወሳኝ የአፍሪካ ቀንድ ጉዳዮች መካከል ተቀምጠዋል። በዘረፋው የህወሀት ወታደራዊ አዛዦች ና የፖለቲካ አመራሮች እንዲሁም የውጭ ሀይሎች ተሰማርተው ይገኛሉ። መዳረሻው ከጠፈር ላይ መታየት የሚችሉት ማቶ ቡላ ና ዳታምቡክ የተባሉ ግዙፍ የወርቅ ማዕድናት ማውጫ ማዕከላት በትግራይ ክልል ከፍተኛ ዘረፋ እንደተፈጸመባቸው ሪፖርቱ አመላክተዋል። ኢስት አፍሪካ ሜታልስ የተባለ የካናዳ ኩባንያ ቅርንጫፎች ፍቃድ የተሰጣቸውም ሰለባ ሁነዋል። ከቻይና ኩባንያዎች ጋር ጥልቅ ግንኙነት ያለው ኢኤኤም ህጋዊ የማዕድን ልማት እያካሄደ መሆኑ ቢነገርም ማዕድናቱ በስውር የውጭ ባለ ሀብቶች የገንዘብ ድጋፍ ና በማሽነሪ የታገዙ ቻይናውያን ማዕድን አውጪዎች ከቀድሞ ወታደሮች ጋር በመሆን የሚካሄድ ህገ ወጥ ስራ መሆኑ ተጋልጧል። የማዕድን ሰራተኞች ና የቀድሞ የደህንነት ባለስልጣናት የጥናቱ ግባት መሆናቸው በሪፖርቱ ተመላክተዋል። የወረቀት ቦታዎቹ የሚጠበቁት ግዙፍ የኮንትሮባንድ መረቦችን በሚቆጣጠሩ የጦር አዛዦች ነው። ህገወጥ ንግዱ በጦርነት በወደመው ክልል ውስጥ ተጨማሪ ግጭቶችን እየቀሰቀሰ ነው። ጥናታዊ ሪፖርቱ በምዕራባውያን ና በቻይና ኩባንያዎች መካከል ከፍተኛ ፍክክር አለ የሚለውን ጉዳይ ለመሞገት በትግራይ ውስጥ ሁለቱ እጅና ጓንት ሆነው እየሰሩ መሆኑን ተንትኖ አቅርበዋል። የኢኤኤም ዋነኛ የንግድ አጋር ቲቤት ሆዋዩ የተባለ የቻይና ኩባንያ ነው። የኢኤኤም የቦርድ ሰብሳቢ የሆኑት ጂንግቢን ዋንግ ከሌሎች የቻይና መንግስት የማደን ስትራቴጂክ ተቋም ጋር ቁልፍ ሚና ያላቸው። ህገወጥ የወርቅ ማውጣቱ ሂደት ሜርኩሪና ሳይናይድ ያሉ መርዛማ ኬሚካሎችን በመጠቀም የአካባቢውን መሬትና ውሃ መበከሉም በሪፖርቱ ላይ በስፋት ተዳስሷል። በአካባቢው የሚኖሩ ነዋሪዎች የቆዳ በሽታዎች ሰለባ መሆናቸውን ተመላክተዋል። ሰብሎቻቸውና እንስሳቶቻቸው መሞታቸውንም ጠቅሰዋል። ጋዜጠኛና መረጃ ሰጪዎች በጉዳዩ ላይ ዘገባ እንዳይሰሩ ከፍተኛ ማስፈራሪያ እንደደረሰባቸው የሚገልጸው ሪፖርቱ፣ ደፍረው ለመዘገብ ወደ ስፍራው ያመሩ ጋዜጠኞችም የስርና የሞት ሰለባ መሆናቸውን አጋልጧል። የመሬት ዝርፊያውን የተቃወሙ የትግራይ ነዋሪዎች መገደላቸውም ሪፖርት ሆኗል። ኢስት አፍሪካ ልስ በጉዳዩ ላይ በሰጠው ምላሽ በካናዳ በኢትዮጵያ ወይም በዓለም አቀፍ ህግጋት የተከለከለ ህገወጥ ድርጊት ውስጥ እጁ እንደሌለ በመግለጽ አስተባብሏል። በማዕድን ውስጥ ባሉ ግለሰቦች እንጂ በኩባንያዎች የሚፈጸም ድርጊት እንዳልሆነ በመጥቀስ ክሱን ለማስተባበል ሞክረዋል። ከዚህ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ ባለፈው አንድ አመት ከትግራይ አርቲናል ማዕድን አውጪዎች ከ1800 ኪሎ ግራም በላይ ወርቅ መግዛቱን የምርመራ ጋዜጠኞች ቢሮ ጥናት ያገኘው የፌዴራል ማዕድን ሚኒስቴር ሰነድ አሳይተዋል። ይህ መጠን ክልሉ በህጋዊ መንገድ እንዲያመርት ከተጠበቀው በ30 እጥፍ የሚበልጥ ሲሆን አብዛኛው ወርቅ ከህገወጥ ምንጭ የመጣ መሆኑንም ያሳያል ዘግሎብ ኤንድ ሜል ጥናታዊ ሪፖርቱን የሰራው በርካታ የኢንዱስትሪ ባለቤቶች ከፍተኛ የመንግስት ባለስልጣናት የወታደራዊ ና የደህንነት ሰዎች የአካባቢው አነስተኛ ማዕድን አውጪ ሰዎች የተጠቂ ማህበረሰብ አካላት አለም አቀፍ ባለሙያዎችን በማናገር መሆኑ በመረጃው ላይ ተጠቅሰዋል ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር